አሰላሙ አለይኩም ወረህመቱላህ በረካቱ ቤተሰብ እንዴት አላችሁ? አረምላችሁ እንዴት ከረማችሁ? ስራ፣ ጤና፣ ሁሉ ሰላም ከኛ ጋር አለንላችሁ። አልሐምድልላ ደህና ነን። እንዴት አላችሁ? ላይክ እያደረጋችሁ ቤተሰብ ጎራ እንደ እየመጣሽ አትሉኝም? ምን አድርገችኋል? እንግዲህ የእኛ ስራ ባህሪ እንደዚህ ነው ታውቃላችሁ። እና ያው በለቀኩት ሰዓት ላይ ላይክ አድርጉ ብያለሁ። ላይክ እያደረጋችሁ እና ደህና ናችሁ ወይ እንዴት ናችሁ አለን እኛ አልሐምዱሊላ አለን ላችሁ እንግዲህ ድምፅ ድሮ ወፍራም ነበር ትንሽ ወፈር ነገር ምናምን ብሎ በጭ እንኳን መሰለኝ ው ከሚኝታ ያገና ተነሳው ናፍቆ ይኖሮ ነበረ አሁን እየተኛው ነው ማለት ምክንያቱም ይህን ሲሰሩ ያንኳኩ ምናምን ስለነበር ቀንታኝ ቻራቅም ማለት ይሄ ከተጀመረ ጀምሮ ዛሬ ግን ምንም ሰው የለምና ፍለሽ ብዬ ቆይቼ ገና ተነሳው ለዛ ነው ድምጼ ትንሽ ጎላ ያለ ማለት ነው። እና ደህና ናችሁ፣ እኛ ደህና ነን አልሐምዱሊላ። እና የምንላችሁ መጣ መስላችሁ ባለፈው ቪዲዮ ሰርቼላችሁ ነበረ፣ ስለዚህ ማለት ነው። እና የቡለኬት ቤት እንዴት ነው ወጪ ብዙ ነው ወይ? የቡለኬት ቤት መስራት ከእንጨት ቤት መስራት እንዴት ነው ይሻላል ወይ? የአንቺስ አጥር ስንት ፈጅ እያላችሁኝ ነበረ። የእናንተ ነገር መቼም መድከም አይታክታችሁም። ደግሞ እንጨቱን ቤት አፍርሳችሁ ብሎኬት መስራት ተመኛችሁ። አራታው እና ዳናናችሁልኝ ያለውላችሁ አልሐምዱሊላ። ያው ጥሩ ነው፣ ያው ሁሉ ነገሮች ማወቅ አይከፋም። እና እኔ እንግዲህ እስከማውቀው ድረስ ማለት ነው፣ የብሎኬት ቤት እና የእንጨት ቤት ያን ያክል ልዩነት የለውም። ከድሮም ጀምሮ ማለት ነው እኔ እዛ የራሱ ከጀመርኩ በኋላ እንጂ ማለት ነው፣ ነግረውኛል ብዙዎች ማለት ነው። እና ደግሞ የእኛ ምሬት እንዲህ ብሎክ ታውቃላችሁ፣ አንድ ብዬ ልንገራችሁ ታውቃላችሁ ብዬ አስባለሁ። የህጋዊ ቤት አቀማመጥ ተርታ ይሆንና በመሀል መንገድ ተርታ ይሆንና በመሀል መንገድ ነው እና ያ ተርታ የሆነው ቤት አንደኛው አንደኛው ተርታ እንትን የእንጨት ቤት ስሩ ይባላል። ያኔ የእንጨት ቤት የሚሰራበት ቦታ ሊደርሳችሁ ይችላል ማለት ነው፣ ልክ እንደኔ እንደገና ቀጥሎ ያለው ብሎክ ደግሞ የቦለኬት ቤት ስሩ ይባላሉ ይባላል ማለት ነው። ያ ተርታ እንዳለው የቦለኬት ቤት ይሰራል ማለት ነው እና እንደዛ አይነት ህግ ነበር መጀመሪያ ላይ። ኋላ ግን ትተውት ሁሉም እንደያቀሙ ነው የሰራው ማለት ነው። እንጨት የቻለ እንጨት ቡለኬት የቻለ ቡለኬት ማለት ነው። እንዳዘዟቸው ሳይሆን አቅማቸው እንደፈቀደ ነው የሰሩት። ያን ያክልም በህጉ አላስጠየቃቸውም ማለት ነው። የእኛም እንደዛ ነው መጀመሪያ ላይ። እንዴት ነው የቡለኬት ጊዜ ሲስተራት የሰራ ይሁን ቤትና፣ እንዴት ነው እንትን ይባላሉ ወይ፣ እንደው መስራት ትችላሉ ወይ ብዬ ጠይቂያት። ያን ያክል አይደለም ልዩነቱ፣ ከቡለኬት ቤቱ ጋር ወላኪን ህጉ ለአንቺ የደረሰሽ ያቺ መደዳ ቤት ያለበት የደረሰሽ እንጨት ቤት ነው አለችኝ ማለት ነው። እና እንደዛ ነበር፣ በዛ ሁኔታ ነበር ይ እንደዛ የተሰራው እንጂ የቡለኬት እንዲሰራ ያን ያክል ልዩነት እንደለለው ነው የነገሩኝ ማለት ነው። ያው ትንሽ ልዩነት አለው፣ ግን ያን ያክል ከጥራቱ ከቡለኬት ቤት ጥራት አንጻር ከውበቱም አንጻር ስታዩት ምንም አይደለም ልዩነቱ ማለት ነው። ትንሽ ከፍ በጨመር ቢያደርግም ከእንጨት ቤት ከተዕቡም አንጻር የእንጨት ቤት በጣም ተዕቡ ነው። በነገራችን ላይ አስቡት፣ እንጨት ይገዛል፣ እንጨት ተብሎ ጭቃ ተመረገ ይባላል። ተመረገ ሲባል ስንስን ሲባል እንደዛ እያለ ይመጣል። ቡለኬት ቤት ግን ቡለኬት ተደረደራችሁ። በእርግጥ ቡለኬት ቤት ላይ ትንሽ ከበድ ምለው ብረቱ ብቻ ነው። በተለይ አሁን ላይ ማለት ነው ብሩ እንኳን ያው ቤት ተሰራበት ያን ያክል ላይ ይሆን ይችላል። አሁን ላይ ግን ትንሽ ብረቱ ውድ ነው ከመሆኑም ጋር ግን ቢላ ቤት እንደዚህ ኖርማል ማለት ነው ከሰራችሁ ያን ያክል አይሆንም ልዩነቱ። እንደኔ የሚመክረው አቅማችሁ ከፈቀደ ሕጋዊ ቦታ ከሆነ ያላችሁ እና አቅማችሁ ከፈቀደ ብሎኬት ቤት ብሰሩ፣ ወላይ ምንም ያክል ከእንጨት ቤት እንትን የለም ልዩነት የለው። ከእንጨት ቤቱም ተአብ አይበስም። አሁን ላይ ብረት ቢጨምርም እንጨትም ጨምሯል አፈርም ጨምሯል። እስከ ዛሬ አሁን ለምሳሌ አሸዋ አሁን ሲስተር ስታወራ ማለት ነው ይሄ ቤት ልሾ ሲደረግ አሸዋ አምስት ሺህ ብር ነበረ ሲኖ ማለት ነው፣ አንድ ሲኖ አሸዋ። አሁን ላይ ግን እኛ ስንሰራ ይሄን አጥር ሀያ ሰባት ሺህ ብር ነው የተገዛው። ያክል ልዩነት እንዳለ አስቡት ማለት ነው እንጨትም እንደዛው ነው። አንድ ቡለኬት እኔ እንኳን በመጣው ሰዓት ብራዘር ያልታከቱ ቦታ ነበረች ለመስራት አንድ አስር ቡለኬት ነበርና በአምሳ አምስት ብር ሂሳብ ነበር ማለት። አሁን ግን እኛ ስንሰራ 80 ብር ነው የገዛነው አንድ ቡለኬት ማለት ነው። እና እንጨቱን በሉት ቡለኬቱም በሉት፣ በዛው ስታንዳርድ እየጨመረ ነው የሚሄደው። እና የቱን የሚያክል ልዩነት የለው። የሚከብደው ቡለኬት ቤት ሰራታችሁ ከዛ ጂ ፕላስ ማድረግ ከፈለጋችሁ ያኔ ነው ለምን ብትሉ አንደኛ ዲፕ ወደታች ይቆፈራል። ያ ሳይንስ ደግሞ የብረት ብረት በጣም ይፈጃል። የብረቱ ሳይዝ ደግሞ አሁን ቢላ ቤት ስትሰሩና ፎቅ ስትሰሩ አንድ አለ የብረቱ ሳይዝ ማለት ነው ባለ 8 የሚባል አለ ባለ 10 የሚባል አለ እንደ ቁጥሩ ባለ 10 ባለ 12 ባለ 14 እያለ የብረቱ ሳንት እንደሚባለው ውፍረቱ በጨመረ ቁጥር ብሩም ይጨምራል ማለት ነው። እና እንደዛ ስለሆነ አሁን ኖርማል ቤት ከሆነ ቢላ ብቻ ማለት ነው ምናልባትም የ ባለ አስራ አራት ባለ አስር ልትጠቀሙ ትችላላችሁ። ኧረ ባለ አስራ አራትም አይወስድም ቢላ ከሆነ ማለት ነው። ባለ አስር ባለ አስራ ሁለት በቃ እንደዛ ልትጠቀሙ ትችላላችሁ ማለት ነው። ፎቅ ከሆነ ግን ባለ አስራ አራት ባለ አስራ ስድስት ልትጠቀሙ ትችላላችሁ። አስቡት አገባውን ማለት ነው። ሲቀጥል ወደ ፎቅ ልወጣ አይደለም ይሄ መሬት የሚሆነው ማለት ነው። ለታችኛው መሬት ኮርኔስ በሉት ለዛኛው መሬት ደግሞ መሬት የሚሆነው በጣም ብረት ይፈጃል። ጥቅጥቅ ነው የሚደረገው ብረቱ ማለት ነው። በሆነ ሴንቲሜትር ልዩነት ማለት ነው። እንደዛ ስለሆነ ይከብዳል እንጂ ቢላ ከሆነ ላይ ቡለኬት ስሩ ጨቤካ መሰሩ ማለት ነው። እኔ እኔ ባሁኑ ማለት ነው፣ እንደ አሁን ብስለኝ ብሄድ አረብ ሀገር እና ብመስራ ብጀምር ቡለኬት ነው መሰራው። ጋይስ ስላችሁ ከጥራቱም ከውበቱም አንጻር ያን ያክል ጨቤካ ልዩነት የለውምና ንጭቢ በጣም ድካም አለው። በእርግጥ ለእኛ ቤት ለእኛ እድሜ በቂ ነው። አልሐምዱሊላ ለእኛ እድሜ በቂ ነው። ስልሳ ሰባ ምን ለምንኖረው፣ ከዛውም ቢሰጠን አልሐምዱሊላ። ልጅ ያሳድጋል አልሐምዱሊላ። ስኩር ይገባው ማለት ነው። ወላኪን ከአሁን በኋላ የምሰሩ ህጋዊ ቦታ ካላችሁ፣ ህጋዊ መሬት ላይ የምሰሩ ከሆነ ቡለኬት ተሰርታችሁ ዝምት ባላ ትሰራላችሁ ማለት ነው። አዎ ያ ብለናት እንዲህ ብላችሁ ታዲያ እዛው መዳ ቤት አታርዱ። ጠራ ጠራ አዎ፣ ሰምታችኋል። የአንቺ አጥር ስንት ነጭ ካላችሁ እንግዲህ ትናንትና ሳያችኋለሁ። በቃ ዞር ብቻ ነው የተደረገው ማለት ሁሉም ሁሉ ከሦስት ሜትሩን በኩል ካጥሩን በኩል ማለት ነው። በር አልገጠምንም። እንደገና ፎቅ ነው ብያለሁ። ሦስት ሜትሩ በጣም ብረት ይበላል። ያየ በያልካችሁ ዝላይ ስላየሁት ነው ማለት ነው እና እሷ ገና መስላ ባልተሞላ ምናላ ለቤታችን ነው እንኳን አላለቀም ማለት ነው። እንኳን ፎቁ ምኞት ነው ገና ያው ግን የምኞት ነው ያወጣ ነው ከስር ልላችሁ ፈልጌ ነው ዞሮ እንደዚህ ዞር ልላለው። አመናችሁም አላመናችሁም በቃ አሁን ቤት የሚኖቶትን አጥር በውት ማለት ነው። እንግዲህ የመቶ ሀምሳ ካሬ አጥር አሁን ላይ የፈጀው እንግዲህ ምንም አልቀረው ለአጥር ማለት ነው። አጥር ነው የምንለው። አሁን ቤቱን ትታችሁት ማለት ነው። አጥር ነው ስታይል ነው የተሰራው ከበሩ ውጭ ማለት ነው። በር አልተገጠመም ብያችኋለሁ። ሦስት መቶ ሺህ ብር ፈጅቷል። እንግዲህ አስቡት፣ ዝም ብሎ የኢትዮጵያ ብር በቃ ቁጥር ብቻ ነው። ቁጥር ቁጥር በቃ እንትኑ ቁጥሩ ስትሰሙት ትደነግጣላችሁ ማለት ነው። ሥራ ሥራ ስትሉት ግን ብሩ ምንም ሳይሰራ ነው የሚያልቅ እና ሶስት መቶ ሺህ ብር ይዟል እላችኋለሁ። አሁን በር ባስገጥም በር ስንት ብር መሰላችሁ? በቀላሉ ተብሎ ዝም ብሎ ለአሜራ ነገር ምናምን ከሆነ ሀምሳ ሺህ ብር። እንደገና ደግሞ ሻል ያለ የዘመን አሁን ላይ ወቅት ላይ ያለ ግን ማለት ካላችሁ ደግሞ እስከ ሰማንያ ዘጠና ሺህ ብር መቶ ሺህ ብር ሁሉ ሊደር ይችላል ማለት ነው። እንደዛ ነው ያለውና ያው አጥር አጥር ያው መቶ ሺህ አራት መቶ ሺህ ብር ፈጀራት እንደው በትንሹ ታሳጠር ነው ለዛውም አሁን እኔ የባለሙያ ብር የለብኝም። ዘጋሁባት እንግዲህ ለዛውም ምን ያሁን የእጅ ስላልከፈልኩ ማለት ነው። የእጅ እንደው የረዳት ምናምን እንደው አስር ሺህ ብር ደርሶ ከሆነ ነው ማለት ነው እንጂ የሙያተኛ ምናምን አልከፈልኩም ማለት ነው። ሙያተኛው እኔ የምላሰራበት መቶ ሺህ ብር እንደው በትንሹ ሰባ ሺህ ብር ይለጃቸው ማለት ነው። አሁን የእጅም ሳልከፍል ነው እንግዲህ ሶስት መቶ ሺህ ብር የፈጀው ማለት ነው። ይህን ይመስላችሁ ወይ ይመስላል ያ በናት ያው የኢትዮጵያ ብር ቁጥር ብቻ ነው ብዙ ትርጉም የለውም እንግዲህ አላህ ይስጠን በሰፊው እንደምንፈልገው አላህ ይስጠን ከጤና ካፊያ ጋር ማለት ነው እሱን ነው የምላቸው በተረፈ እየጠሩኝ ነው ጎረቤት ሰላም አለይኩም ወራህመቱላሂ ወበረካቱ አንቺ ተረብሻለሽ እንዴ